ቸርች ገብታችሁ ፕሮቶኮል ትላላችሁ። ምን ፕሮቶኮል አለ? አንተ ጌታ ፊት አይሳ ገበሬዎች ወይ ደግሞ ቢዝነስ የሚሰሩ ሰዎች ብቻው ስኬ ተማርጎ ደባል ታስገባል እንዳግዝ ዘንድ ትላል። የሚያግዝ ሰውዬ ደግሞ ፋይናንሱ፣ ኢኮኖሚ፣ እውቀቱ በኋላ አንተ ለክስ ከፍታል። ከዛ አንተ ገደል ይከተዋል። አንተ ብቻ ኮን ስራ በዛብኝ ነው። የብዙ ሰው ህይወት ችግር ምንድነው? ከራሳችሁ ከራሳቸው አልፋችሁ ሰዎች ማያዝ እየፈለጋችሁ የምትይዙ ሰው የደሞ እናንተ ደሞ መጥቶ ነገ ይነክሳል ይሁስ ማ አብርሃም ይውት ውጣ ለእግዚአብሔር ብቻ ለወጣ ሎጥ ይዞ ወጣ አብርሃም ሎጥ ይዞ ብቻ ስለወጣ ስንት መከራ እንደደረሰ ይው አብርሃም ሎጥ ጋካ ወጣ ሳጀምሮ እግዚአብሔር ለአብርሃም መናገር ሆይ አብርሃምና ሎጥ ስለይ ነው እግዚአብሔር መጥቶ መናገር ጀመረ አንዳንድ ጊዜ ግዜ እግዚአብሔር ብቻ ጠርቶ ገመድ እንደ ገመድ እንደ ሰላም እንደ ባስ ጎታሽ ባስ ማጎትስ የምትፈልጉ ሰዎች አላችሁ። እግዚአብሔር ብቻው ጠርቷል። ዳዊት እንደዘለለ እኮ በእግዚአብሔር ፊት በራቆት የዘለለበት ምክንያቱ እግዚአብሔር ፊት ለሚስጥር አይደበቅም ብሎ ቸርች ገብታችሁ ፕሮቶኮል ትላላችሁ። ምን ፕሮቶኮል አለ አንተ ጌታ ፊት? እግዚአብሔር ምስጢር የነካ አይሰራም። ጨበጥ አርጉና አይሰራም። በቃ አንተ የገነባ ነገር ነው ከዘር ማንዘርም ከርስም ይሰበሩ እና ምንም እግዚአብሔር ፊት ላይ ግልጽ መሆን ነው። ዛሬ መሻገር የምትፈልጉ ሰዎች ከፈሩ ወደረ በቃ ስለዚህ በጌታ ፊት ላይ ግልጽ ሁሉሜ አታስመስሉ። ትንቢት ኢሳያስ ምዕራፍ ሀምሳ ሁለት ከቁጥር አንድ በደም ስሙ ጽዮን ሆይ ጽዮን ሆይ ተነሽ፣ ኃይልሽም ኃይልሽም ልበሽ። ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽ ልበስ። ብዙ ሰዎች የጸሎት ኃይል ስታደስ ዛሬ አያለሁ። ኢየሩሳሌም ሆይ ትቢያውን አራገፊና ተነሽ ተቀመጪ ምልኮኝቱ የጽዮን ልጅ ሆይ የአንገትሽ እስራትም ፍቺ። እግዚአብሔር እንዲህ ይላል በከንቱ ተ ነበረ እሺ ያለ ገንዘብም ተበሻችሁ ነበረ። ጌታ እግዚአብሔር እንዲህ ይላል ወገኔ በዛ እንግዳ ሆኖ አስቀድሞ ወደ ግብጽም ወረደ አሶርም ያለው ምክንያትም በደለው ወገና በከንቱ ወስዷልና፣ አሁን ከዚህ ምን አለኝ ይላል እግዚአብሔር። የሚገዛችሁ ይጮ አሉላል እግዚአብሔር ስሜም ሁልጊዜ ቀኑ ሁሉም ይሰደባል። ስለዚህ ወገኔ ስሜም ያውቃል። ስለዚህም የሚናገ

አንደኛው በእጃቸው ባርነት መቀበል ነው። ሁለተኛው እግዚአብሔር የዓለማ ሰማት የሚመጣ መከራ። የመጀመሪያው በራሳቸው እጃቸው ነው ባርነት የተቀበሉት እስራኤል ሕዝቦች ጣዖት መሰገድ ሳይተዉ አጋንንታዊ አሰራር ሳይተዉ እግዚአብሔር ተናግራቸው ተናግራቸው ተናግራቸው ተናግራቸው ዝም ያሉ፣ ከዛም በኋላ ምን ያደርጋቸው? ለሰባት ዓመታት በጠላት እጅ ላይ አሳልፎ ሰጣቸው። ለሰባት ዓመት በጠላት እጅ ላይ ሲገቡ ታይቶ ማይታወቅ መከራና ቻለንጅ አጋጠማቸው። ከዛም በኋላ ትንቢተ ስያ ስላ ስታያቸው እግዚአብሔር ቃል ወደ እኔ ተመለሱ እኔ ወደ እናንተ ይመልሳለሁ ባለ ጊዜ እስራኤል ህዝቦቹ እኛ አምላክ አለን እኛ ለጣዖት አንሰግድም፣ እኛ አጋንንታዊ ነገር አንሰማም ባሉ ጊዜ የእግዚአብሔር ምልክት ለኢየሩሳሌም መጠላል። ከዛም በኋላ ምንድነው ያለው ወደ እኔ ስለተመለሳችሁ ከግዞት ቤት ከጠላት እጅ ምን አድርጋለሁ ፈታችኋለሁ ነው ያለው። ወደ እኔ ስለተመለሳችሁ ከግዞት ቤት ከጠላት እጅ ያርጋለሁ ፈታችኋለሁ ወይ ደግሞ አላቀቃችኋለሁ ባለው ጊዜ ላይ ነው። ከዚህም በኋላ ባለፈው ሳይከፈሉ ነው ሄዳችሁ አሁን ስላስቆያችሁ ይከፍላሉ። እስኪ አንድ ጊዜ አሜን ብሎት እግዚአብሔር ሳይከፈሉ ስለተገዛችሁ አሁን የቆያችሁ አጠቃላይ ሳይቀር ይከፍላችኋል። እስከ ዛሬ ድረስ መከራ ያሳለፋችሁ ሰዎች ሁሉ በራሳቸው ፍቃድ ገብታችሁ ሆን ትችላላችሁ ወደ እግዚአብሔር በተመለሳችሁ ጊዜ ምልኳችሁ ይመለሳል። ወደ እግዚአብሔር በተመለሳችሁ ጊዜ ቤል የዋጠው ይተፋል። ወደ እግዚአብሔር በተመለሳችሁ ጊዜ የእናንተ ፊት ይበራል። ወደ እግዚአብሔር በተመለሳችሁ ጊዜ ስኬት ከትደርሳላችሁ። ወደ እግዚአብሔር ስትመለሱ ማሻገር ታገኛል። በደም ስሙ ከዛ እንድሻገሩ። አሁን እዚህ ላይ ምንድን ነው ከምጥ ቦታ እንድሻገሩ

ነፃ የሚያወጣ አምላክ መጣ። መጀመሪያ አንሰማን ብሎ ለጣዖት መሰገድ ሲጀምሩ አንዳንድ ሰዎች መከራ ውስጥ የገባችሁ ፋይናንሳችሁ የተመታው፣ ጸጋችሁ የተመታው፣ ኢኮኖሚያችሁ የተመታው፣ ትዳራችሁ የተመታው እናንተ የለቀቃችሁበት መንገድ ነው። ያለ እናንተ ጥፋት ምንም ነገር አይበላሽ። ራሳችሁ ያበላሻችሁ ነገር ነው። በዝጋብል እንዲስተካከል የመጣችሁ የሶር ነው። ምንም ይሄ አራት ነጠሚ እዚህ ያለች ሰዎች ሁሉ በራሳችሁ ያበላሻችሁ ነገር አሁን ስታሰባችሁ ያ የተበላሸው ነገር ጥፋት መሆንም አውቃችሁ ከዚህ ነገር መዳን የሚችለው ከዚህ ነገር ነፃ ማውጣት የሚችለው እግዚአብሔር ካልሆነ ሌላ ሰው የለም ብላችሁ ጥፋታችሁ አምናችሁ ችግራችሁም አምናችሁ ማጣትም አምናችሁ በሽታችሁም አምናችሁ ከዚህ ነገር መዳን የሚችል ማን ነው? በዛ ኤች አይ ቪ ያዘ ሰው ኤች አይ ቪ ዝም ብሎ

ራሳችሁ ከገባችሁ በጥቁር ጉድጓድ ልቡ ወደ ዝጋብር ከተመለሳችሁ ሳትጀምረው መንገዳችሁ ይቀናል። በራችሁ ይከፈታል። ደጃችሁ ይከፈታል። ስኬትም ትጨበጣል። ሁልምም አሜን። ህልምም ትጨበጣል። አሜን። ራእይም ትጨበጣል። ትልቁ ሚስቴክ በሰው ህይወት ላይ በራሳችሁ የምትገባችሁ መንገድ ነው። በራሳችሁ የምትገቡበት መንገድ አንደኛው ዋጋ ያስከፍላችኋል። ሁለተኛው መንገድ አታገኙም። ሶስተኛው ድንግርት ነው የምትለው። አራተኛው ተስፋ ትቆርጣለ። እግዚአብሔር ሳይናገር የምትጀምራችሁ የትኛው ነገር ስኬቱ አይደለም ማየት አለብኝ። ከስኬቱ በስተጀርባ ያለው መከራ ማየት አትችልም። መከራ ግን ሲገለጥ፣ ከዛ መከራ ለመሸሸት ብለህ ብዙ ነገር ነው የምታበላሸው። እግዚአብሔር እጅ ያለበት ነገር ደግሞ ከጀመርክ፣ መጀመሪያው መከራ ይቀድማል፣ ቀጥሎ መልካም ይመጣል ጨበጥእርግና እግዚአብሔር እጅ ያለበት ብሉት መጀመሪያው መከራ ነው፣ ቀጠለው መልካም ነው። በመከራ ጀምረ በመልካም ትጨርሳለህ። እግዚአብሔር እጅ የሌለበት በመልካም ትጀምራለህ፣ በመከራ ትጨርሳለህ። ንደርሰ እግዚአብሔር እጅ ያለበት ነገር መጀመሪያው ፋይት ነው የሚመጣብህ፣ ከዛም በኋላም ን ኤክሴለንስ የምታገኘው እግዚአብሔር እጅ የሌለበት መጀመሪያው ምንድን ነው? ኤክሴለንስ ነው፣ ቀጠለው ፋይት ነው። አየሁ የእግዚአብሔር እጅ እንደለለለት ካወቅ መጀመሪያው ስኬተማ ነው፣ የሚቀጥለው ግን መከራ ነው። ምክንያቱም መከራው ማለቂያው ነው በዛው ነው የሚጨርስል። የእግዚአብሔር እጅ ካለበት መጀመሪያው ፋይት ነው፣ ቀጠለው መልካምነት ነው። ዛሬ በመልካምነት ትጀምራላችሁ፣ በመልካምነት ትጭራላችሁ። እስከ አሁን ድረስ ያላችሁ ፋይት ወይ ጋድ ሃንድ ይሆን ይችላል፣ የእግዚአብሔር እጅ ይሆን ይችላል፣ ወይ ደግሞ አንተ ራስህ ያበላሽ ነገር ሊኖር ይችላል። ሰዎች ከእግዚአብሔር ጋር ሲኖር መንገድ ማወቅ አለብኝ። አንድ መከራ ሲደጋገም ከእግዚአብሔር የሆነ መከራና ከአንተ የሆነበት መከራና ከጠላት ሆነበት መከራ መለየት አለብኝ። አንድ ሰው ማይለወጥ ከሆነ ህይወቱ ፈቃቅ ማይል ከሆነ እየጸለየ አገልግሎቱ ማይሳካ ከሆነ እየሰራ ስራ ማይሳካ ከሆነ መንገድ መጠየቅ አለበት። ከኔ ነው ወይ ከእግዚአብሔር ነው ወይ ከሴጣን ነው ወይ ከዘሬ ነው? ምን ላይ ነው? ፎከስ አድርገህ የምትዋጋ? ምን አጋንንቱ ነው? አንተ በር የዘጋው ከኔ ነው እግዚአብሔር ነው የከለከለው፣ ያውቀው ወይ ጠላት ነው ወይ የዘር መርገም ነው። አራቱ ነገር መለየት አለብ። ሳትለይ እንደተዋጋሉ። አሁን እናንተ እኮ የሚጸለው ጸሎት ምን እንደያዘችው አታውቁም። ምንድ ነው በር የዘጋልኝ? መጀመሪያ በር የዘጋልኝ ምንድ ነው እሱ፣ አንቺ ማወቅ አለበሽ። ሰርታችሁ ማይሳካችሁ ከሆነ አገልግላችሁ ማሄዳችሁ ከሆነ ነግዳችሁ ትርፋማ ማትሆን ከሆነ ጸልዬ ጸሎት የማይሰማ ከሆነ ዴይሊ በየአመቱ በየአመቱ ችግር የሚበዛብኝ ከሆነ ችግሩ ከየት ነው? ከኔ ነው? ከዝጋቤል ነው? ከሰይጣን ነው? ወይ የዘር ማንዘር መርገም አለብኝ? አርገ መለየት አለብኝ። ሳትለይ እንዴት ነው የምትዋጋ? ከዛም በኋላ ፋሚሊሽ ደግሞ ቼክ ማድረግ አለብሽ። አመጣጡ ከፋሚሊ የመጣው ከርስ ለማገኘት ፋሚሊሽ ቼክ አርጎ፣ ከአንተ የመጣ ደግሞ ከርስ ለማገኘት መንገድ ላይ እንዴት ነበረ? አጋንንት የመጣ ደግሞ መንገድ ደግሞ ቼክ ለማድረግ ምን ስኬት ነበረ? ምን ስኬት አልባ ነበረ? አሁን ጄሚ ሚላ በቃ ችግር አለብኝ ብላችሁ ከምፅ ላይ የምን ችግር ነው ያላችሁ? እስራኤል ህዝቦች ከግብፅ ምድር እንደወጡ እግዚአብሔር ካዱ። ከእግዚአብሔር እንደወጡ አወቁት። መከራ ውስጥ አሳለፈ ሰጣቸው። መከራው በራሳቸው እንደመጣ አወቁት። ከዛ እግዚአብሔር አለን እኛ የእስራኤል ቅዱስ አለ ብሎ ልባቸው ሲመለስ እግዚአብሔር ምን ሆነ? ተመለሰላችሁ። እናንተ ምን ጋር ነው ያላችሁ? አሁን ብሶች እኮ ተሰበረ ስባል ወንበር ተሰብራለ። ግን ካንተ ላይ ችግር አይሰበርም። ወንበሩ ከቸርች ሰባብረ ጨረስ። ዛሬ ችግራችሁ ይሰበረ። አሜን። እስኪያን ተሰበረ ብለው፣ እስኪ ተሰበረ ድገሙና፣ ተሰበረ ብለው። አገልጋይ ስትሆናችሁ ስኬት አልባ ያደርጋችሁ ምንድነው? እያገለገላችሁ፣ ለምንድን ነው ማሄድ ያልቻላችሁ? አገልጋይ ነህ። ሰይጣን እያስጮክ ነው። አንተ ወደ ቤት ስትገባ ደግሞ አንተ እያስጮይ ነው። ዋዱ ሰይ ምንድነው ችግር ያንተ? ምን ችግር አለብኝ? እግዚአብሔር እየሰበክ ነው። ወንጌል ያወራ ነው ለሰዎች የጸለክ ነው። አንተ የጸለክ በሰዎች ይሻግራል። አንተ ለምንድን ነው ማትሻገረው? ባንተ ጸሎት ሰዎች ተባርኳል። አንተ ለምንድን ነው ማትባረከው? ባንተ ጸሎት ሰዎች ህይወቱ፣ ትዳሩ፣ ልጆቹ ተገንብቷል። ያንተ ህይወት ለምንድን ነው ማይገነባ? ችግሩ ከማን ነው? ስለዚህ አንተ ለሰው መጸለት ተል ራስህ መጸለም መጀመር አለብህ ማለት ነው። አንነ ሰው ታቻዋል። ሰው አሻግሮ አሻግሮ አሻግሮ አሻግሮ እንደ ደላላ ማለት ነው። አሻግሮ አሻግሮ ማይሻግሮ አሉ። ዛሬ በኢየሱስ አንተ ትሻግራለህ። አሜን። እጆከ ከፈርጉና እኔ ሻግራለሁ። አሜን ደግሞ እኔ ሻገር አለ ብሎት እኔ ይኸው፣ ስሙ ክርስቲያን ስንሆን ፍራማ መሆን አለብን። እኛ ክርስቲያን አጠቃላይ ጴንጤ የሚባል ፍራማ ጄነሬሽን ነው። እስኪ አንዴ አሜን፣ አሜን። ይኸው ስማ፣ ጴንጤ ከሆንክ ፍራማ ጄነሬሽን ምክንያቱ ኢየሱስ ዘር ያለበት የኢየሱስ ደም ያለበት ኢየሱስ የሚከተሉ አጋንንት ማይቀበሉ ሉሲፈር ማይቀበሉ ቤታቸው ውስጥ ሌላ አምልኮ የለለ የሚሰገዱት አምላክ ለይቶ የሚያውቁ ጀነሬሽን ነው። ስለዚህ ፍራማ በኢየሱስ ስም ትሆናል። ፍሬ አልባ ያረገ መንፈስ የተመታ የአጎሳ ያጎሳቆ ላይ የተመታዩ ያሰቃየ የተመታዩ ነገሮቹ የተመታ የተመታዩ ስለዚህ ችግሬ ምንድን ነው ብለ ማወቅ አለብኝ። ስዋን አንተ ሚን ላይ ነው እየጸለክ ያለፈው ኮስ አርገ ዛሬ ለእናንተ ለሁላችሁ አይ ፕሬ ፎር ዩ ኖ ፕሮብሌም ግን ሚን ላይ ነው እየጸላችሁ አላችሁ። እኔ እኮ ዝም ብሎ አይጸልም። እና ችግሬ ምን እንድን ነው? የኔ ችግር ምንድን እኔ የያዘኝ ምንድን ነው ማወቅ አለባችሁ። እኮ እንጂ ዝም ይሮ እኮ ቸርች ሄዳችሁ ጋስታውስ ከጋስታውስ ጋባውስ ከጋባውስ ቸርች ከቸርች በኋላ ጋስታውስ አደለም ኮ አንተ እኮ ችግር ማወቅ አለበት፣ የአንተ ችግር ምን እንደሆነ በዛው ያል ሰው ሰዎችም ኮ ለነብዩ ሲጠሩ ተቀቻው እንደዚህ አሉት፣ የዚህ ከተማ ኑሮ መልካም ነው አሉ። ምድርቱ ግን ፍሬው ችግሩ ያውቃሉ። ከተማ ችግር የለም፣ ውሃ ላይ ነው ችግር አለ ያሉ ዛሬ በረከታችሁ የዋጠ መንፈስ በኢየሱስ ስም ተመታ። ኢኮኖማችሁ የዋጠ ተመታ። ጸጋችሁ ጸጋችሁ የዋዘ ተመታ። ፋይናንሳችሁ ፋይናንሳችሁ የዋዘ ተመታ። ችግሩ ማወቅ አለባችሁ። ችግሩ ሳታውቃችሁ ከችግራችሁ አትላቀቁም። በደም ስሙ መሻገር እንዴት ነው መሻገር ያልቻልክ? ብሶች ከእናንተ ጋር ተነስተው ተሻግረዋል። ብሶች ደግሞ መንገዱ ቀንቷል። ለአንተ ለምንድን ነው መንገድ ያልቀና? የማን ችግሩ ላይ አንቺ፣ ወይ ረጋሚ አለች አለሽ ጎረቤትሽ ረጋሚ ወይ እግዚአብሔር መጠይቃል። እግዚአብሔር እኮ በህልም ይናገራል፣ በኖርማል ሰው ይናገራል፣ በአንድ ወንጌላ ይናገራል፣ በነብይም ይናገራል፣ በፓስተርም ይናገር። እግዚአብሔር በህፃን ልጅም ያወራል። ችግር ለምዝገብር ለማውራት ለአንተ ምልክት ለማስተላለፍ አንተ ያለማስተዋል ችግር ነው እንጂ እግዚአብሔር በምንም ይናገራል። ያንተ ያለማስተዋል ነው ችግሩ። ነብይ ከተቀበልክ ከታች ያለው አትቀበልም። እሱ ከላለው ሰማይ ላለ ነው። እግዚአብሔር በእብድም ይናገራል፣ በክሬዚ እግዚአብሔር በአህያም ይናገራል። አንቴ አቀባባይ ነው እግዚአብሔር የአንቴ እንደርስታንድ ማድረግ ነው እንጂ እግዚአብሔር ኢምፐርሰናልቲ ፎር ዩ ላይ ጋድ ፕሮፌሲ እንዳለ ማወቅ አለብን። ዴሊ የምትሄድበት ስራ ቦታ ስትሄድ፣ ቢዝነስ ቦታ ስትሄድ፣ ስትወዳደርም እግዚአብሔር እንደማይሆንም ይነግርሃል። በምንም ነገር ታያለህ እኮ አንቴ ግን እንደርስታንድ ማድረግ ስለማትችል ነው። ጨረታ ስትጀመር እንደምታሸንፍ ታውቃለህ፣ እንደምታሸንፍም ታውቃለህ። እና ዝም ብሎ እኛ እኮ በጭፍን የምንሄደው ትውልድ አይደለም፣ እኛ በርቶልን የምንሄደው ትውልድ ነው እንጂ በጭፍን ዝም ብሎ አንሄድም እኮ አሁን እኮ አንዳንዱ በር ስትዘጋባችሁ፣ ከምን መጥቶ ነው በር ዘጋው? የቱ ነው የምትወጋው? ቤቱ ላይ ነው የምትጸለዩ? ምን ላይ እንደሚጸለዩ ለዩ። ዛሬ ችግራችሁ ለዩ። ከዚህ ትምህርት በኋላ ችግራችሁ ታጣላችሁ። ግን ችግራችሁ ቦታ ማወቅ አለባችሁ። አሜን ነው ወይ? ችግራችሁ ቦታ ማወቅ አለባችሁ። ኢየሱስ ጌታ ነው። ችግራችሁ ቦታ ካላወቃችሁ ኮ ነው ተጸሎቢ ዛይቱ እንደ ባዝነን የሚሆንቢ እጅ ጫን ይባል አንተ አትለውጥም እጅ ምጫን ይባል አንተ ያው ነህ። እጅ ምጫን ማወቅ አለብህ ጉዳዩ። ፎከስ ዩ ላይፍ ስለዚህ የአንተ ህይወት ማየት አለብኝ። ህይወቱ ሰታውቅ እንደት ነው የምትለውጠው? ሚን ላይ ነው የአንተ ጉዳይ የያዘው? የአንተ ከዘር ነው ከአጋንንት ነው ጠንቆላ አለብኝ ወይ ደግሞ ከአባት የመጣ ከርስ ነው ወይ ደግሞ ከአንተ የመጣው ከርስ ነው ወይ ደግሞ እግዚአብሔር አውቆ ነው የከለከለው። አውቆ ከሆነ በቃ እግዚአብሔር እጅ ካለ ጉዳዩ በቃ ዝም ብሎ ዘምር። በቃ አውቆ ስለሆነ ይለቀዋል እግዚአብሔር። ችግር የለም ወይ እያሳደገ ነው፣ አንተ ወደዛ እንድትበሰል ያደረገ ነው። ጋደጅ ያለው ነገር መጸለይ አያስፈልግም፣ ልቀቅም ክፈትም አያስፈልግም። ኦልሬዲ እሱ ነው የያዘው፣ ይለቀዋል። አጋንንት ከሆነ የዘር ማንዘር ከእርስ ከሆነ የቤተሰቦች መርገም ከሆነ ተተለያየ ቻሌንጅ ያንተም ችግር ከሆነ እራስህን ማስተካከል አለብህ። አንዳንድ ሰዎች እራሳቸው ከመቱ በኋላ አጋንንት መጣልኝ። አጋንንት አይመታውም፣ ምን አትሆነውም። ሥራው አጋንንት አንተ ነው እራስህ እራስህን የመጣው ጨባ ጠረገና፣ አይመታውም አጋንንት ብሎ ነገር ነው

እዚህ ውስጥ ካለ ምንም ቢወረወርም የስልክ አምጣ ሌላ ስልክ ና የስልኩ እኩል ይወርወር ሌላ ይሰብራል ይሄ ግን አይሰበርም ምክንያቱ ይሄ ርከበራል የስልኩ ውስጥ ነው ያለችው አየሁ አንተ እዚህ ውስጥ ካለ አጋንንት አይዋጋም አይመታውም ከዚህ ስትወጣ ግን ይመተዋል ከዚህ ወጥቶ በኋላ መታኝ ሆነ አንተ ና ይወጣ ምን አድርጌ አጋንንት አጋንንት ስለዚህ አንተ እዚህ ውስጥ መቀመጥ አለብኝ ማለት ነው አጋንንት መታኝ እንዴት ፎክስ ዩ ላይፍ አንዳንድ በትዳር ይመታል አገልጋዮች ናቸው ትዳር ይመታል ትዳር ይመታል በተቀጨዋል መጀመሪያ አሻንጉልት የሆነ ሴት ሜካፕ ተቀብቶ ሸውዶ ታገባለ። ልክ የነ ቆንጆ፣ እኔ አንደኛ ነሽ፣ በቃ ሁለተኛ ነሽ እያለች ታገባችሁ። ከዛም በኋላ ከዛም በኋላ የመጀመሪያ የነ ቆንጆ የነ ጅል የለም። ከተገባችሁ በኋላ ኦሬዲ ሁለቱ ሰዎች ነው የሚፋጠጡ። ሜካፕ አይሰራም፣ ቅንድብ አይሰራም። እና ወይ እግዚአብሔር ምርጥ ጠይቀች ናት ሚስት ናት ብላ አላገባም። በቃ ላባረብ ታባራለ። ሁለተኛ ሚስት ልታገባ ስትሄድ የእጅ ላይ ያስኪ ወንጌል ነው ወይ ወይ እቺ ሚስት ጋር ትኖራለህ፣ ወይ እቺ ሚስት ደግሞ አስቀምጠ፣ ወይ ገበሬ ትሆናለህ። ዲስ ዩቹስ የአንተ ምርጫ ነው። አይ ምን ችግር አለ? ጌታ አገባለሁ ሁለተኛ ሚስት አባረ አባረረ ሚስት ስትባረር ምስ አገባ ብሎ ይባረራል። አንተ በዋላ ቃፎ ነህ። ሁለተኛ ሚስት አገባለህ ሆቴል እሷ ትፈታለ። ስፒሪቱ መጀመሪያ የጋበዝከ ከአንተ ነው። ሸክም እንዳ በዛ ወይ አንድ አሁን እዚህ ውስጥ አሁን የሆነ ሸክም ተሸክሞ ሰው በር ቢገባ እዚህ ቢገባ የቱ ላይ ንም ጥለው ክፍት ቦታ ላይ ፈልገው ይጥላል፣ እናንተ ላይ ይጥላል። ስለዚህ ሸክም እንዳለ ሰው ማሰብ አለበት። አንተ ሁሌ አገልጋይ ከሆናችሁ ሸክም እንዳላችሁ፣ ጫንቃንቹ ላይ ሸክም እንዳለ ክፍት ቦታ ፈልጋችሁ መጣል አለባችሁ። ያ ሸክም ሸክም ተሸክማችሁ ሰው ለዝም ብለ መወርወር አይቻልም። ሰው ለስትወረወር አንተ ለም ይወረወራል። አጋን አጋን አይመታም። አንተ ነው ራስ ራስ መጣ። አሜን ብል ይተቀበል። አሜን እንደዚህ ይችላል። እስከ አንዴ አሜን ብሉሲ አሜን የህይወታችሁ ችግር አንዳንድ ችግሩ ከዚ ጋ ብር መጣ አትበሉ። ችግር አንተ ነው። ሁለተኛ ደግሞ ገበሬዎች ወይ ደግሞ ቢዝነስ የሚሰሩ ሰዎች እዚ ጋ ብር ብቻው ስኬታማ አድርጎ ደባል ታስገባለህ። እንዳግዝ ዘንድ ትላለ የሚያግዝ ሰውዬ ደግሞ ፋይናንሱ ኢኮኖሙ እውቀቱ ከአንተ ሙሉጭ አድርጎ በኋላ አንተ ለክስ ይከፍታል። ከዛ አንተ ገደል ይከተዋል። አንተ እኮ ነው ደባል ያስገባው። እዚ ጋ ብር ብቻ ኮ እንድታለ ማ አደረገ። አንተ ነው ስራ በዛብኝ ብለህ ደባል ያስገባው። እዚ ጋ ብር ደባል ነው ከፍ ያደርገው አንተ የብዙ ሰው ህይወት ችግር ምንድን ነው? ከራሳችሁ አልፋችሁ ሰዎች ማያዝ እየፈለጋችሁ የምትይዙ ሰውዬ ደግሞ እናንተ ደግሞ መቶ ነገር ይነቅሳል። ውስ አብርሃም ይውት ውጣ አለ እዝጋቤር ብቻ አልወጣም፣ ሎጥ ይዞ ወጣ። አብርሃም ሎጥ ይዞ ብቻ ስለወጣ ስንት መከራ እንደደረሰ ይት። አብርሃም ሎጥ ጋር ከወጣ ጀምሮ እዝጋቤር ለአብርሃም መናገር ተወይ። አብርሃምና ሎጥ ስለይ ነው እዝጋቤር መጥቶ መናገር ጀምሮ አንዳንድ ጊዜ እዝጋብር ብቻ ጠርቶ ገመድ እንደገመድ ገመድ፣ እንደ ሰላም እንደ ባስ ጎታሽ፣ ባስ ማጎትስ የምትፈልጉ ሰዎች አላችሁ። እዝጋብር ብቻው ጠርተዋል። ዳዊት እንደ ዘላልኮ በእዝጋብር ፊት በራቆት የዘለለበት ምክንያቱ እዝጋብር ፊት ለሚስጥር አይደብቅም ብሎ ቸርች ገብታችሁ ፕሮቶኮል ትላላችሁ። ምን ፕሮቶኮል አለ አንተ ጌታ ፊት? እዝጋብር ምስጥር የነካ አይሰራም። ጨበጥ አድርጉና አይሰራም ሚለት ነገር በቃ አንተ የገነባ ነገር ነው። ከዘር ማንዘርም ከእርስ የሚሰብረው እና ምንም እግዚአብሔር ፊት ላይ ግልጽ መሆን ነው። ዛሬ መሻገር የምትፈልጉ ሰው ከፍር ወደ በቃ ስለዚህ፣ በጌታ ፊት ላይ ግልጽ ሆኖ አታስመስሉ። ነገር ግን ሁለት መልክ አይኖርብኝ ነው። አንድ መልክ ብቻ በቂ ነው ብሎ እግዚአብሔር በአንድ መልክ ነው አንተ የሚያውቀው። በሁለት መልክ እግዚአብሔር አንተ አያውቅም። ዲስ ዋን

የሰማነው ወንድሞች የመጀመሪያው ችግሩ ችግሩ ስም አለ ተበደረ ነው መጣ ስለሌለ ነው ተበደርኩት። የለኝም፣ ብረቱም የለኝም፣ መጠብራ የሚባለውም የለኝም። እኔ ሲጀመር ብድር ነው ተበደረ መጣ የለኝም፣ ማከፈልም አይችልም፣ ግን የወደቀበት ቦታ ያውቃል። ነቢዩ የት ነው የወደቀ ሲል እኮ ቦታ ነው ያሳዩ አንድ አንድ ነገራችሁ፣ የት እንደወደቀ የማታውቁ ነገራችሁ። የት ነው ብሎ ጌታ ቢጠይቃችሁ እኮ እኔ ቁ 1172 ትላለች እዚህ ነው እዛ ነው ወይ ቁጭ ነገራችሁ ጽፋችሁ የአይነ ችግር ነው። ይሄ ነገር ንቀለው። ችግራችሁ የት እንዳለ የት እንደወደቀም አታቅም። በረከታችሁ የት እንደያዘም አታቅም። ህይወታችሁም አንዳንድ ሰዎች አሉ እኮ ውዝ ይው አእምሮ፣ የያዘው መንፈስ አለ። ይተኛሉ፣ ይነሳሉ፣ ይኖራሉ፣ ይኖራሉ፣ ያረጃሉ፣ ይሞታሉ። ይሄ ነው እንደ ክርስትና። ስኬታችሁ የት እንዳለ ይወቁ። ችግራችሁ ላይ እንዳለ ይወቁ። ከዛ መያዝ የሚገባ ነገር የያዙ በድን ማለቀቅ የሚገባ ነገር ደግሞ ልቀቁ። ዛሬ አንድ ነገር ትይዘዋለ አንድ ነገር ትለቀዋል። አንደኛው ችግራችሁ ነገር ያለመለየት ነው። ለየታችሁ አትይዙም። የቱ እንደምትይዝ የቱ እንደምትለቅ አታቅም። ይሄም፣ ይሄም፣ ይሄም ትይዛለ። አንዱ ያዘው አንዱ ልቀቁ። የሚጠቀም ያዝ ማይጠቀም ይልቀቅ። ቢዝነስም ሲሰራ ሰባት ካምፓኒ ካለ ሶስቱ ካምፓኒ ትርፋማ ከሆነ ሶስቱ ለሚቨስት አርግ አራቱ ክሳራ ከሆነ ቶሎ ይክሰሩ። ምክንያቱ አራቱ ካምፓኒ ለመተረፍ ብለህ ከሶስቱ ካምፓኒ ያገኘው ገቢ ወደ አራቱ ካምፓኒ ያመጣ፣ ሶስቱ ካምፓኒም ድህነት ውስጥ ትገባለች። ይኸው ስማ፣ ሰባት ካምፓኒ አለ። አራቱ ካምፓኒ ክሳራ ውስጥ ናት ያለችው፣ እየከሰሩ ነው። ምርቱም አይቀበልም። ስለዚህ ያ አራቱ ካምፓኒ ወይ መዘጋት ነው ወይ ደግሞ ቼክ እያለ ማድረግ ነው። ሶስቱ ካምፓኒ ጋ ነው መሰራት ያለብህ አንተ። ከሶስቱ ካምፓኒ ያገኘው ትርፍ ካገኘው ገቢ ወደ አራቱ ካምፓኒ ታመጣለህ፣ ሶስቱ ካምፓኒ ማቅም ያጣል። አገልግሎትም እንደዚህ ነው። ምን ላይ ኢንቨስት ማድረግ እንዳለባችሁ። ይኸው እኮ የአንተ ነገር በጌታ ቤት ውስጥ ካለ በጸሎት የሚፈታ ከሆነ ጸሎት ላይ ፎከስ ማድረግ አለብኝ። በትንቢት የሚፈታ ከሆነ በትንቢት ላይ ፎከስ ማድረግ አለብኝ። በፋይናንስ አለም የሆነ ችግሩ ፋይናንስ ያለበት ቦታ ነብይ ጋር ፎከስ ማድረግ አለብኝ። የአንተ ችግር ደግሞ ማይንድ ሴት ከሆነ ትምህርት የሚያስፈልግ ሆነ ተማሪ ጋር የደና ቁጭ ብለህ የሚያስተምር ፓስተር ጋር ቁጭ ጠዋት እና ማታ አስክርቶ ትይዛለት ይማራል። ማይንድ ሴት ነው ከምንም ነገር ሳይኖር ጠላት የያዘ ጠላት ምንድን ነው? የሞት ደብዳቤ ተቀዶ ደስ ይላልበት እያልክ አንተ ግን ወደ ቤት ስትገባ ጥያቄ ሰማንያ ስምንት አለብህ። ስለዚህ ክርስትና ማለት ችግሩ አውቆ ከችግሩ ጋር ማዋጋት አለባችሁ። ዩንደርስታንድ ሚ። ዛሬ ብዙ ሰዎች ትፈታላችሁ። በኢየሱስም የሚፈታ እጅ ይምጣ፣ እናንተ ነጻ የሚያወጣ እጅ ይምጣ። በዚያ ወይ ክርስቲያኖች ስታቸው ታምራት ላይ ፎኮስ ማድረግ አገልጋይ ደግሞ ከሆናችሁ እግዚአብሔር ታምር እንደሚያደርግ እግዚአብሔር የሌለ ነገር ወደ ወደ መኖር እንደሚቀየር እግዚአብሔር ባዶ ነገር እንደሚሞላ እግዚአብሔር ጨለማ እንደሚያበራ የተዘጋ በሮች በታምራት እንደሚከፈት። ፎከስ። የትኛው በክርስቶስ ያመነ ሰው ገንዘብ ያገኛል። እኔ እንደዚህ ነው ማምነው። ና ስትል እንደሚመጣ ሂድ ስትል እንደሚሄድ ተከል ስባል እንደሚተከል ንቀል ስባል እንደሚነቀል